እስተለማክሞ ራምት በረጋ ደሚተበራ የትሰች እንደ የምር እንደዚህ እያደረጉ ሀገር ማየት እንደት ደስ የሚል። ይህ ደግሞ ወላይታ ከተማ ነው ማለት ነው። በጣም በጣም ደስ የሚል ከተማ ነው። አዲስ አበባ መሰለኝ በጣም ትልቅ ትልቅ ትልቅ ሀገር ማለት ነው። ድምፅ የተሰማኝ ግን በጣም ትልቅ ሀገር ነው ማለት ትልቅ ከተማ ነው። እኔ ትልቅ አዲስ አበባ እንደ የመሰለ ደሴ የራሱን በዚህ ይሰፋ አይመስለኝም። እይት በጣም ነው የሚያምረው፣ በጣም ነው የሚያምረው። በዛ አካባቢ መንደር ያላችሁ ልጆች ታቅባላችሁ ማለት ነው። በዛ ላይ ሜዳ ነው ስ እሱ ክላሲክ ነው፣ ይሄ ስታዲየም ነው ኳስ መጫወቻ ውስጥ የዶም ራሱ እንደት የሚገርም ማለት ነው። ያልጠበቃቸዋቸው ሀገሮች ትልቅ ከተማ ሆኖ ስታገኛቸው ምን ትላላችሁ? አሁን እቺ እኔ በቃ ትንሽ መንደር ብቻ ያላት ነበር የሚመስለኝ እንጂ ወላይታ እንደዚህ ትልቅ ከተማ ምናምን ደረተ። ጭራሽ እዚህ ሀገራችሁ እዚህ የሆነ ልጆች ያውታቁታላችሁ ማለት ነው። መንገዱ ለራሱ በጣም ያምራል። መንገዱ በጣም ያምራል። ከተማው ሰፊ ነው በቃ እያምረትኩ ምናገር እያምረትኩ እያምረትኩ ያክ እንዴት እንደሚያምር ሜዳ ነው መሬቱ። ግን ኮረኮንች ነገር ነው መሰለኝ እንትን ምናምን አለው። ለጎለኬት ሳሪት ነው የሚሆነው አይደል መሰለኝ። እንደዚህ ያላቸው ጎለኬት ይሆናል የሰራችሁት። ወደ ገጠ ወደ ገጠሩ የሚያሳያቸው ነው። ሁሉም መንገድ እያምራል። በነገራችን ላይ መኪና የሚገባው መንገድ ብቻ ሳይሆን ሁሉም መንገድ እያምራል። የመኪናው መንገድ ላይ ነው። ለምሳሌ በዚህ የመኪና እንዲ መኪ የመኪና መንገድ ብኛ ማለት ያስታውቃል። ዋና መንገድ እና ከተማው በጣም ሰፊ ከተማ ነው። በጣም ደስ የሚሄድ ማለት ነው። ደስ ታሳያችሁ እያያችሁ ነው። መጀመሪያ እስኪ እስኪ ወደዚህ እዩ ይህን

በዚህ እንዴት ነው አለ! በዚህ ጉሮ አለ ሊያገድ አለ ነገሩ አያስቸግርም። ይሄንን መሄድ ያስቸግድል አይደለም የእግር መንገድ አለው። የደህን ስም የምታቁ እቺ እንደን የምታውቋት እንዴት ኮሜንት ላይ አስቀምጡልኝ ማወቅ ስለምፈልግ ነው ለጠቅላላ እውቀት። ከዛ ከተማው ዋና ከተማው ከዚህ ጀምራል በዚህ በዚህ በዚህ በዚህ በግሬ ባሌድ እንኳ በስልክ እንኳን አገሬን መጎብኘት አለብኝ። ደ እንደ ትክክለኛ በጣም ምርጥ ምርጥ ሸጋ። ይሄ ካርታው ደግሞ ከተቀመጠ የቆየ ሊሆን ይችላል። አሁን ደግሞ የበለጠ ተሻሽሎ ይሆናል። አሁን የበለጠ የተሻሻለ ሊሆን ይችላል። ኢንሻላህ የምር በጣም ያምራል። ዩኒቨርሲቲ አለ እሱ፣ ከተማው የዩኒቨርሲቲ ነው። ሻላ ሽርብ ትምህርት ቤት እኮ ሲናፍቅ እንዴ! ትምህርት ቤት ናፍቆት ይለያል እኮ ግና፣ ሁልሽ ምታይቀዋለሽ እዚህ ከትምህርትሽ እያቋረጥሽ እዚህ መትሽ ማለት ነው። አረቦች ኩሽላ ቤት አለ እና አሳይባችሁ

ዳዲያር ቤሾ በጣም ነው ደስ የሚለው። ብቻ ናድ አዲስ መንደር ፏፍሽ ያለ ፏፍሽ ያለ ሲመስል አስ ነው። ከተማ ውጭ እራሱ ከከተማው አካባቢ ያኔ ራቅ ያለ ነው። ራሱ ያምራል። አሁን ይሄ መንደር ያምራል። እስኪ በጣም ነው የሚያምር። ሰራ ቤቶችም አሉ፣ ቆርቆሮ ያለ ጎን በጎን ሸጋ ነው ሸጋ። ብቻ ይህ ደግሞ ሰማያዊ ከለር ይት ትምህርት ቤት በጣም ጸድያ ያለ ነው። በጣም ጸድያ ጸድያ ያለ ኢንቴሪየር። የማታውቁትን ሀገር የምትሰይሙት በራሳችሁ መንገድ በራሳችን አይምሮ፣ ማንኛውም ሰው በራሱ ትርጉም የሚሰጣላ። ግን ብሉ ሲያስብ ሀገሪቱ ትንሽ ምናምን መስለ ነው የምትጠይ እንግዲህ ያለ ከተማ አዲስ አበባ ነው የምመስት። በጣም ትልቅ እኮ ነው። እስኪ እያንዳንዳችሁ ቋንቋችሁን ጻፉ። ምትን ሀገራች፣ ከተማችን ጻፍልኝ። እና ስርች ገደ የምመላቀቁት ብዙ ስላለ አሳየቸዋል። ገጠር ገጠር ቢጻፍ የማይወጣ ያኔ ከዚሁ ተነስቶ መሄድ ይቻላል። ወደ ገጠሩ ማለት ነው እንደዚህ እየተባለ መሄድ ማሳየት ይቻላል ግን በሰርች የሚወጣው ከተማ ከተማ ከተማ ሳቀው ነው ማለት ነው። ይህ ወላይታ በጣም ደስ የምትል ሀገር፣ የፍቅር ሀገር ደስ የምትል ናት። ሰዎች ተጫዋ ሀገር። አሁን ምን ማንም በል ምን ምንላለው እንግሊዝኛ እስከ ምናምን ትምህርት ቤት አድርገን ከተማ ነው። ይህን ከተማ ነው። ከዋናው ከተማ አለፍ ብሎ መካከለኛ ከተማ አለ፣ እዛ ወላይታ ውስጥ ማለት ነው። እንግዲህ መንደራችሁ በዚህ በዚች የሆነችም በዚችም የሆነች በዚችም የሆነች ሁላችሁም ማየት ትችላላችሁ ማለት ነው። እኔ ግን በጣም ደስ የሚል የሚደስ ሀገር ማየት ማለት ነው። ደስ የሚላችሁ ከኔ ጋር እዩ። የሚያስደስታችሁ ከኔ ጋር ማየት ይችላሉ። በማር ሰው እና አዲስ አበባ እስከሚመስል ድረስ ነው። የሚገርም ሆቴል እስከ አዲስ አበባ እንዳር እስከ ዳር ማየት ይችላለሁ። አልችልም። በከተማው ሰፊ ነው አይደለም የሚለውን አሁን እሰራለሁ። አሁን እየዋለው ማለት ነው ቻ ቻ ዘሊሄ እንግሊዝኛ ፊደል በእንግሊዝኛ ሆኖ በሁለት ተቋንቋ ሊክስ ሆነ። አንዳንዱ ነው እኔ እንትናል ያልኩት ደስ የሚል በጣም ያምራል። በጣም ሸጋ ብቻ ነው። ዝሮ ዝሮ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሆኑ። ሰብስክራይብ አድርጉኝ፣ አስር ሺ አስገቡኝ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። እሺ በቀጣይ ቪዲዮ እስከምንገናኝ ድረስ ይሄንን ይዩ ምላችኋለሁ።